ሰላም ሰላም እንደምን አላችሁ? ውድ የልሳነ ኩሉ ዩቲዩብ ቻናል ተከታታይ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ ክብር ለመድኃኒዓለም መሆን እላለሁኝ። እናንተ እንዴት ናችሁ? ስራ የምትሰሩ ስራ እንዴት ነው? ተማሪዎች ትምህርት እንዴት ነው? ብያለሁኝ። ትንሽ ጠፋልኩኛ፣ ሰሞኑ በበዓል ምክንያት ነው። እንግዲህ ተመልሰናል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዛሬ የአማርኛ ቃላት ምስረታ በጠ ቤት የሚነሱ ቃላት እንደተለመደው እንማማራለን እስከ ቪዲዮ ፍጻሜ አብራችሁኝ ሆኑ የትም መሄድ አይቻልም። ምናልባት አዳዲስ ሰት ወንድሞቼ ካላችሁ እዚህ ቻናል ላይ ጠቃሚ ጠቃሚ የአማርኛ እንግሊዝኛና የሂሳብ ትምህርቶችን እያሰማን እንገኛለን። ወደፊትም ደግሞ ሌሎች ጠቃሚ ጠቃሚ ሐሳቦችን ሼር የምናደርግበት ቻናል ነው። ሰብስክራይብ አድርጋችሁ ጀምሩ ማለት ነው። የቀድሞ ቤተሰቦቼ ደግሞ ላይክ በማድረግ ቪዲዮ ለተለያዩ ለብዙ ሰዎች እንዲደርስ ማድረግ የሁላችንም ስራ ስለሆነ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ ጀምሩ እሺ አሁን በቀጥታ ወደ ክላሱ እንገባለን። ዛሬ መግቢያ ላይ እንደተናገርኩት በጠዘር ነው የምንማረው። እንግዲህ የጠቤቶች ትንሽ በርከት ያሉ ቃላት አሉ። እንደ ተለመደው ከቀላሎቹ ከባለ ሁለት ፊደሎቹ እንነሳለን። ባለ ሶስት፣ ባለ አራት እያልን እንመሰረታቸዋለን። እንግዲህ አስቡት፣ ከሃ ጀምረን ነው እስካሁን እየተማርን የመጣኑ ብዙ ቃላት ናቸው። ሀልሃ፣ መሰረት፣ ተሸቀበ፣ ተቻነኝ፣ አከወዘ፣ ዠየ፣ ደጀ፣ ገጠ አያቸው። ገጠ ትንሽ ጨጸፈፈ ነው። ከዚህ በኋላ ትንሽ ነው የቀረው። እነሱን ጨርስና የአማርኛ ትምህርቱንም ሌሎቹንም ደግሞ በተለያዩ ትምህርቶች እንገናኛለን። ለዛሬ እንዳልኳችሁ በጠቤት ነው የምንማረው ማለት ነው። እሺ ጠላ፣ ጠላ ይላል። ጠጅ፣ ጠጅ ይህ ነገር እንግዲህ እንዳስቁብኝ፣ የበዓሉን ሲጠጣ የከረመውን ወንድ እንዳትሉኝ። ጠላ ጠጅ፣ ያው የስራው ባህሪ ነው፣ የትምህርቱ ባህሪ ነው። እሺ እንቀጥላለን። ጠማ ጠማ ጠማ። ጠ ባ ጠባ፣ መስከረም ጠባ። ጠራ ጠራ ጠኔ ጠኔ ችግር ማለት ነው። እሺ ጠብ ጠብ ጠፉ ጠፉ እና ጠፋ ጠፋ እዚህኛው ጋር አንድ ነገር ልበልና የፈዘር ዚጋ ሁለት ይታያቸዋል። በጣም ብዙ ተማሪዎች እነዚህ በኦንላይን ሳስተምር ያስቸግሯቸዋል። በተለይ የፈዘር ሶስቱ ሁለተኛ ፊደል የሰ ሁለተኛ ፊደል አራተኛ እና ስድስተኛዎቹ ማለት ነው። ሁለተኛዋ እንዲህ አድርገን ወደ ግራ እያችሁት ዚጋ በደንብ ይታያል። ወደ ግራ በኩል እግር ዋጋ እንትን አለ፣ በደንብ ዘንበል ያለ ነገር፣ በቃ ገደል ያለ ነገር፣ ስላይድ የሆነ ነገር አላት። አራተኛ ሲሆን ግን ዚጋ እንደምታዩት ቀጥ ያለ ነው። እግሯ የቹት ፈን ስዬ ይቅርታ፣ ፈን ስዬ ቀጥ ያለ ነው የሚሆነው። ፍ ሲሆን ደግሞ ስድስተኛ ሲሆን ደግሞ እሱ በደንብ ይለያል። ረን እስልና ከሷ ጋር ነው የምሰራው ማለት ነው። ሌሎቹ ግን ረን ስዬ ነው። ፍ ሁለተኛ ማረጋት፣ አሁንም ረን ስዬ ፍ አራተኛ ማረጋት ማለት ነው። እና እነዚህ አራቱ በደንብ ይለያያሉ። ስንተኛ ስንተኛ ያልኳችሁ ሁለተኛ፣ አራተኛ እና ስድስተኛ በደንብ እዩዋቸው፣ ትኩረት አድርጋችሁ ማለት ነው። ለማንኛውም ጠፋ፣ ይቅርታ ጠፉ። ጠፋ ነው የሚሉት። ጠፉ ለብዙ ሰው ነው። ጠፋ ለአንድ ሰው። ጠላ የኛ ሁለት ትርጉም አለው። የሚጠጣው ጠላ አለ፣ ቅድም የበዓሉ ያልኳችሁ፣ እና ደግሞ ሰው መጥላት። ጠጅ፣ ጠጅ እሱ የሚጠጣ ነው። ጠማ። ጠባ፣ ጥጃው ጠባ፣ ግልገሉ ጠባ ወይም መስከረም ጠባ። ጠራ፣ መጥራት ነው። ጠኔ የችግር ማለት ነው። ጠብ ይሄኛው ብዙ ጊዜ ጸብ ነው ብለን የምንናገረው፣ ግን ጠብም ይባላል አንዳንዴ። ጠፉ ጠፋ። እሺ፣ ቀጣዩ ገጽ ደግሞ እናያለን አብረን። ጠፍ ጠፍ፣ ጡጦ ጡጦ፣ ጠለለ ጠለለ።

ጠመደ በጣም ቆንጆ። እዚህ ጋር ባለሁለቱም እና ባለሶስቱም አሉ። ባለሁለቶቹ ጠፍ እና ጡጦ። ጠፍ ማለት ባዶ መሬት፣ ያልታረሰ መሬት፣ በገጠር ጠፍ መሬት ይባላል። ጡጦ ታውቃላችሁ። ጠለለ ማለት አሁን ለምሳሌ የሆነ ውሃ ጎርፍ ቢሆን ጥቁር ነው የሚሆነው፣ ጭቃ ነው የሚሆነው ወንዙ። እሱ ሲጠል ጠለለ እንላለን። ንጹህ ሲሆን ማለት ነው። እየቆየ ጠለፈ ጠላት ጠላት። ጠመመ ታውቁታላችሁ። ጠመቀ የሃይማኖታዊ ጥምቀትም ሊሆን ይችላል፣ ለጠላም ጠመቀ ነው የሚባለው አይደለ? ጠመኔ ማለት ቾክ ነው። መምህራን ኢትዮጵያ ውስጥ የሚያስተምሩበት ቦርድ ላይ የሚያስተምሩበት ነው። ጠመደ ጠመደ። ጠመኔውን ኢትዮጵያ ውስጥ ያልኩት ሌሎች ሀገራት አሁን ወደ ማርከር አድርገዋል፣ ኢትዮጵያ ውስጥ ግን በተለይ የመንግስት ትምህርት ቤት ላይ አሁንም በቾክ ነው የሚያስተምሩት። ይወላል፣ ምናምን አይን ይጎዳል። እንግዲህ ምንም አረጋ አይቻልም፣ እስከምናድግ ድረስ በደንብ

እሺ ይሄኛው ደግሞ ጠማማ፣ ጠማው፣ ጠረበ፣ ጠረን፣ ጠረዘ፣ ጠረገ፣ ጠረፍ፣ ጠራራ፣ ጠራጊ ይላል። ከዚህ ማታውቁት ቃል ካለ ኮሜንት አስቀምጡልኝ። ሁሉም ቀላል ቀላል ናቸው ብዬ ነው። ምናልባት ጠረፍ ማለት ይሄም ድንበር አካባቢ ነው። እሺ እንቀጥላለን። ቀጣይ ገጽ ጠርዝ፣ ጠርዝ ጫፍ ማለት ነው። ጠቀመ፣ ጠቀመ። ጠቀሰ፣ ጠቀሰ። ጠቃሚ፣ ጠቃሚ ጠበሰ፣ ጠበሰ፣ ጠቅላይ፣ ጠቅላይ። ባለ አራት ጀመርኩ ማለት ነው። ጠመንጃ፣ ጠመንጃ፣ ጠመዘዘ፣ ጠመዘዘ፣ ጠመጠመ፣ ጠመጠመ። ናይስ እዚህ ጋ ጠርዝ ማለት ቅድም እንዳልኳችሁ ጫፍ ማለት ነው። ጠቀመ፣ መጥቀም ነው። ጠቀሰ፣ ጠቃሚ፣ ያው የሚጠቅም ነገር ማለት ነው። ጠበሰ፣ ጠቅላይ፣ ጠመንጃ። ጠመንጃ ማለት ጠብ መንጃ ነው። ያው ግን አፋችን ላይ ሲለምድብን ጠመንጃ፣ ልክ አዲስ አበባ እንደምንለው አዲስ አበባ የሚለውን ማለት ነው። ይህም እንደዛ ነው። ጠብ መንጃ ነው ትክክለኛ ስሙ ይባላል። ጠመዘዘ ጠመጠመ እሺ፣ እንቀጥላለን። አሁንም ጠምዛዛ ጠረመሰ ጠረመሰ ደረመሰ እሺ፣ ጠረጠረ ጠረጠረ ጠረ ጠረጴዛ ጠረጴዛ ጠርሙስ ጠርሙስ ጠቀለለ ጠቀለለ ጠቀሜታ ጠቀሜታ ጠቃጠቆ ጠቃጠቆ ጠቅላላ ጠቅላላ። አይዋ፣ ጠምዛዛ፣ ጠረመሰ፣ ጠረጠረ። እሺ፣ ጠረጴዛ ቴብል ማለት ነው። ጠርሙስ፣ ጠቀለለ፣ ጠቀሜታ፣ ጠቃጠቆ። እሺ፣ እንግዲህ ውድ ተማሪዎቼ ለዛሬ ይዤላቸው የነበረው ቪዲዮ ይህን ይመስል ነበረ። እንዳያችሁት ነው በጠቤት የመጀመሪያ ፊደል ያሉትን በጠ ብቻ የሚመሰረቱ ባለ ሁለት ፊደል ባለ ሶስት ባለ አራት ባለ አምስት እነሱ ሁሉንም እስከ ቻልን ድረስ ለመሞከር ነበረ ዛሬ አቅጄ የነበረው። እነሱን አይተናል። እንግዲህ ያው ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። በቻላችሁት አቅም ለጓደኞቻችሁ ሼር ማድረግ ላይክ ማድረግ ቪዲዮ ለሁሉም እንዲዳረስ ዩቲዩብ አልጎሪዝም እንደዛ ነው የሚሰራው። ብዙ ላይክ ካገኘ ለሰዎች ያዳርሰዋል ማለት ነው። ስለዚህ ላይክ አድርጋችሁ ብታልፉ ለእናንተ በጣም ቀላል ነው፣ ለእኔ ደግሞ በጣም ትልቅ ነገር ነው ማለት ነው። የሰራሁት ነገር የሚፈለገው ሰው ጋር ደረሰልኝ እንደማለት ስለሆነ ማለት ነው እንደዛ አድርጉ። አዳዲስ ቤተሰብ ካላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ላለሁኝ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በውስጥ መስመርም ማግኘት ትችላላችሁ። ሴኬንድ ዚጋ አስቀምጣለሁኝ። ሌላ የመጨረሻ መልእክቴ ምናልባት በኦንላይን መማር የምትፈልጉት ወንድሞቼ ካላችሁ ብዙ ልጆች እያስተማርን ስለሆነ እዚህ ባስቀመጥኩት ስልክ ቁጥር በዋትሳፕ፣ በቴሌግራም፣ በኢሞ ሀይ በሉኝና እናወራለን ማለት ነው። በተረፈ በርቱ፣ ጠንክሩ። ለዛሬ እስከዚህ ሰዓት ድረስ አብራችሁ ስለነበራችሁ እጅግ አድጌ አመሰግናለሁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ስራ፣ መልካም ትምህርት፣ መልካም ጊዜ። አመሰግናለሁ በድጋሜ። ቻው ለናሁንሉኝ